ቱርካን ማርገዟን ከሁሉም ደብቃ ብቿን እየተንቀሳቀሰች ነው። አዲስ የገባችበት ቤት ውስጥ ብዙ እቃ ለማሟላት እየሞከረች ነው። ምንም አይነት እቃ የለ፣ መጋረጃ የለ። ገና ለገና ቀስ ብላ ሁሉንም ነገር ከስር ከስር ልታሟላ ነው። ገና ስራ መያዟ ነው። ቅድመ ክፍያ ልትቀበልና ከዛ ቀስ ብላት ልታሟላ ነበር ሃሳቧ። አሁን ወደ ቤት እየመጣች ነው። በአንድ በኩል ደግሞ ዳሪያና ሙስጠፋ ምልጠዋል። የሁለቱ ፍቅር ቤተሰቦቻችሁን ሁሉ እስኪጣሉ ድረስ ነው ያደረሳቸው። ቱርካን ደግሞ እስካሁን ድረስ ዶኑሽም ሶመርም ወደ ቤት እንድትመለስ ጠይቋት እምቢ ብላለች ደግሞ ወደ ቤት እያመጣች እያለ ቅርብ ጊዜ እንኳን የገባችበት ቤት ሰፈር ያሉ ሰዎች ማን እንደሆነች አውቀዋል። እቺ የኮርማ ልጅ አረልቹ እየተባሉ እያወሩባ አልነበረም። ብቻዋን እዚህ ምን ታደረጋለች እያሉ እያወሩባ ሲያሰቅቁ ነበረ። ከዛ በኋላ ቤት ስደርስ በሩ ተከፍቷል። ግራ ገባት። ማነው በሬን የከፈተው የቤቴን በር ብላ ደንግጣ ስገባ እናትና አባቷ ነበሩ። በጣም አዝነዋል። ቱርካን ምንድን ይሄ እያሏን ነበረ። እሷም ደንግጣ ታያቸዋለች። አባዬ እንዴት መጣችሁ ስትል ነበር። አንቺ እንደዚህ አይነት ቤት ውስጥ ምንም ነገር እኮ የለም፣ ዕቃ የለው፣ ስቶፍ የለው፣ ባዶ የነቤት ውስጥ ምን ታደረጋለች ብቻሽን? እንዲ ምን አይነት ነገር ነው እያለው ነበረ አቤት ሶመር ለወሬ የሚቀድመ የለም አለ ብላ መናገር ጀመረች ስነ ስርዓት ያዥ ሶመርማ ስለሚወደን ስለሚያከብረን በስነ ስርዓት መተው ነበር የነገረን አንቺ ማድረግ ያልቻሽውን ነገር ነው መጥተ ያደረገው ያደረቀው ተመልከች እን እንዴ ሰዎች ምን ብሎ እንደሚወሩብሽ አታቂም እንዴ ተመልከች ምን እንደሚሉ አንቺ እኛን አንገት ማስደፋ ነው የምትፈልጊው እንዴት እንደዚህ ቦታ ለመኖር ትወስኛለሽ ቱርካ ትንሽ ንቂ እንጂ ምን ሆነሽ ነው ማሰባ አቃተሽ እንዴ እያለ ሳድቅ እየጠቃን ነበረ ምኑ ንኩ ምኑ ንኩ እኔማ በቃ ሁሉን ነገር በራሴ ብያለው በቃኝ ከዚህ በኋላ መከራው ስትል ነበረ ሁለቱ አፍጥጠው እየተመለክቷን ነበረ ወይዘሮች ልክ ናት ሶመር ልክ ነው። ቱርካን ግን ልክ አደለችም። እናንተ እነሱ የሚሉትን ነገር ነው የምትሰሙት፣ እኔ ግን ልጃችሁ የምለውን ነገር አትሰሙኝም። ግራ እኮ ነው የሚገባኝ በማለት ተናገረች። አ ቱርካን አንሰማሽም፣ ምክንያቱም ሁሌ ስለምትሳሳች። አንቺ አሁንም ገና ልጅ ነሽ፣ ገና አላደግሽም። ለምን ነው እንደዚህ የምታደረግኝ? ቆ አንቺ ምን አትፈተን ነው? ቆይ ግን ምን በደል ነሽ? ብላ እንደዚህ ነስሪን እየጠየቀች ነበረ። ለምን ራሱ ደስ ግብግብ ቶኛለሽ? ብላ የጠየቀቻት፣ እማዬ ምን አጠፋሁኝ? ምን አልኩኝ? ቆይ በራሴ ልቆም እኮ ያልኩት ሌላ ነገር ምን ተፈጠረ? ስትል ነበር። ቱርካን ምንድን የምትፈልጊ ከህይወትሽ? ቆይ እኛ ያልገባን ነገር እኮ ነው። ምንድን የምትፈልጊው? አለቻት። እማዬ እኔ የምፈልገው በራሴ መቆም ነው። በቃ በቅቶ የማንንም ድምፅ መስማትም አልፈልግም ማየትም አልፈልግም። በቃ ለራሴ በራሴ መኖር ነው ፈልገው አለች እንደዚህ አምርራ ቱርካን። ማንም የሚሰማኝ የለም እኔ ብቻዬን ቀረው ብላ እየተናገረች ነው። እናትና አባቷ ግን በጣም ተማረሩባት። በይ እንግዲህ አሁን ወደ ቤት እንሄዳለን በቃ ይሏታል። አሌ ድምፅ ስትል ነበረ። የአባቴ ቤት የአባቴ ነው፣ የባሌ ቤት ደግሞ የባሌ ነው፣ ይሄ ቤት ደግሞ የኔ ነው። እዚህ ብቻ ነው እኔ ልቤን ባረጋጋ ይሻለኛል የቆሰለ ልቤን ባክም ይሻለኛል። ሌላ ምንም የምፈልገው ነገር የለም ትላለች። ሀሳቧን ለማስቀየር ብዙ ሞከሩ። ይሄ ቤት ጥሩ አይደለም፣ በሯ አይሰራም፣ ፈርኒቸር የለውም፣ የምተኝበት አልጋ ኮን በስነ ስርዓት አይደለም አይደለም እያሉ ብዙ ነገር አሏት። እሷ ግን ቢያለቻቸው። ከዛ ነስሬና ሳድቅ ተያይዘው ወጡ። ተመለከተች ግን እነዚህ ልጆቻችን ሊያሳብዱ እኮ ነው። ምን አድርገናቸው ነው? ቆይ እያለ ሳድቅ አብሯት ከነስሬን ጋር እያራቀ ነበረም። ቱርካን እነሱ እንደሄዱላት ወዲያው ቤቱን ማዝዳት ጀመረች። አዲስ እቃ እየገዛች ነው። ቤቱን እየወለወለች እያጸዳች ነው። መጋረጃም ተገዝቷል። ቤቱን በአንድ ጊዜ አደመቀችው፣ አሳመረችው። በብርድ ተውጣ ነበረ። አሁን እስቶሩ ገዝታለች። ቀስ በቀስ ብዙ ነገሮችን እያስተካከለች ነው ነስሪን መጋረጃ ለማጠብላ ወደ ልብስ ሳጥን እየመጣች ነው። ስትከፍተው ምንም የለም። ዶኖሽን ጠራቻት። መጋረጃ ውስጥ መስጠላ ነበረ አራማዬን ያላቅም እያለቻት ነበረ። ከዛ እንዲህ ካለቻት በኋላ ግን ዶኑሽ መጋረጃውን ደብቃ ለቱርካ ልትወስድላን ነበረ፣ ሻንጣ ውስጥ ከታ። ከዛ ሻንጣ ውስጥ ብዙ ነገር ካደረገች በኋላ ልብስም ወዲያው በመስኮት ወረወረችው። ነስሪን ከታች ነበረች። ሻንጣውን ስትወረወረው ጣ የሚል ድምጽ በውጪ ሲሰማ ነስሪን ደነገጠች። ከዛ ጠረጠረቻት። ዶኑሽን ስጠብቃት ጀመረም። ዶኑሽን ስትከታተላት ዶኖሽ በጥንቃቄ እየወጣች ነበረም። አየቻት። ዶኖሽ ከወጣች በኋላ ይህን ጣይዛ ልትሄድ ነበረ። ነስሪን በሩን ከፍታ ወጣች። ዶኖሽ ነግቢ ስትላ ነበር። ቆይ እኔኮ ግን የማይስታ ነጊቢ እያለ ነጊቢ እያለቻን ነበር። ዶኖሽ ገባች። ምንድን ነው የከፈችው ስትላ ነበረ። ስትከፍተው ውስጡ ነስሪን የጠረጠረችው መጋረጃና ሌላም ልብስ ምናምን ነበረ። ከዛ ነስሪን ምንድን ነው ግን አንቺ ደሞን ከኔ ተለብቀሽ ምን እያርክሽ ነው? ከዚህ ቤት ለቱርካ ምንም የሚድላ ነገር የለም እሺ፣ ከዚህ በኋላ ቱርካንም ብለሽ እሷ ጋም እንዳትጂ፣ ልብስም ይዘሽላት እንዳትጂ በቃ እሷ ምንም ነገር አትፈልገም፣ እኛንም አትፈልገንም። ምንድን ነው የራሴ ቤት በራሴ ማቆም ፈልጋለሁ ምናምን ነገር ስትላል ነበር። እንዴ በቃ የራሷ ጉዳይ ስትል ነበር ነስሪን። ዶኖሽ አሳዘነቻት በሌላ በኩል ኦዛር ከቀናት ቆይታ በኋላ ከሆስፒታል ወጥቶ ወደ ቤት እየመጣ ነው። አሁን ሳልቹክና ሶመር ደገፍ አድርገው ቤት አመጠውት። ሩቻል ብትሆን እየመጣች ነበረ። ሩቻል ኦዛር ስለመጣላት በጣም ደስ ብሏታል። አሁን አብራ ሆና ስለወጣ በጣም ደስ ብሎኛል እያለችው፣ እሱ ግን የሚታየው የሩቻል ውለታ ነበረ። ሩቻል እስካሁን ድረስ ከጎኔ ስለነበርሽ አመሰግናለሁ እያላ ነው። ስህተቷን ጥፋቷን የምታውቀው ሩቻል ልክ እንደ ንጉስ ነበር የምትንከባከበው። ሶመርም ቢሆን የእናትና የአባቱን ፍቅር እየተመለከተ ገርሞት ይከታተላቸዋል። አሁን ኦዛር ቤት እንደመጣ ሁሉንም ሰላም እያለ ቱርካን ሰሜን እስካሁን አላገኛትም። ቱርካን ሄዳለች ጥሯት እንጂ ሲል ነበረ። አባዬ ያው እያለ ሶመር ሲያቅማማ፣ እናቱ ዞር ብላ ንገረው እያለችው ነበረ። ከዛ ሶመር ያው አባዬ ቱርካን ሄዳለች ሲል ነበረ። ሄዳለች ማለት ስትል እያሉ ነበር። በቃ ሄዳለች፣ ተለያይተናል። የኔን እሷ ትዳር በቃ አልቻለም፣ ከዚህ በኋላ መቀጠል። የኔን እሷ ነገር አብቅቶለታል። በቃ አባዬ፣ እኔም ከዚህ በኋላ እሷ ማስገድድ አልፈልግም። የፈለገችውን ውሳኔ መወሰን ትችላለች፣ ከዚህ በኋላ አልይዛትም ሲል ነበረ። እንዴ ለምን እያለ ነበረ። ምንም በቃ ይሄ ነው የምለው፣ ምክንያት የለው። ሁሉም ነገር ግን አብቅቷል፣ ተማጡ አልቋል፣ ትዕግስቴ ሲል ነበር። እንዴ ሶመር የኔ ልጅ ምን እያልክ ነው ያለው? አይላ ስልኬን አምጪልኝ እያለ ነበረ። ስልክ አመጣችለት። ወዲያው ወደ ቱርካን እየደወለ ነበረ። ሄሎ የኔ ልጅ ይላታል። ኦዛር አባቴ እንዴ ነ ትለዋለች። የኔ ልጅ እንዴ ነሽ የነሽ አጠቅኝም እንዴ መተሻ አንቺ እያለ ነበረ። እመጣለው ጠይቀ ያለው ግን አሁን አልችልም ስራ ላይ ነኝ አለቸው። እንዴ መነካሽ ኧረ አታሳዝኝ፣ መምጣት አለበሽ እያላን ነው እንድትመጣ ወተ ወታት። እመጣለው እያለችው ነበረ። ነስሬ ዶኑሽ ይዛ ልትወጣ ያሰበችውን ሻንጣ ጠረጴዛ ላይ አስቀምጣ እያየችው ነው። ምን ላርግ ብላ ብዙ አሰበች፣ አሰበች፣ አሰበችና ወደ ውስጥ ገብታ ምግብ ሰርታ ነበረ ብዙ እቃ ውስጥ እየከተተች ዶኑሽን ጠርታት ውሰጅላት አለቻት። እስከነ ልብሱ እስከነ መጋረጃ ዶኖሽ ከደቂቃዎች በኋላ ቤቷ መጣች ቱርካን ስታት እንዴ ዶኖሽ ብላ በሩን ከፍታ ተቀበለቻት ከዛ በኋላ ዶኖሽ ምግቦችን እያወጣች በቀጥታ ማቀዝቀዣ ውስጥ ፍሪጅ ስትከት ነበረ ቱርካን ግራ ገባት እንዴት ዶኖሽ ሁሉ ነገር ልታመጣላት እንደቻለች አታውቅ ምክንያቱም ከእናትና ከአባቷ ጋር ተጨቃጭቃ ነበረ ከደቂቃዎች በፊት ነገር ግን ዶኖሽ እማየናት የላከችው እያለቻት ነው በዚህ ሁኔታ ያመጣችላትን ልብስ እያሳየቻት መጋረጃውን ትሰጣታለች ከዛ በኋላ ቱርካን ጤነኛ ምግብ ራሱ ከበላች ቀናቶች ተቆጠሩ በጣም ደስ ብሏት ከፍታ ቶሎ ቶሎ እያጣደፈች ስትበላ ነበረ ቱርካን ግን መቼ ነው የጭካኔ? አረ ለሶመር ቢያንስ እንዳረገስሽ ነገሪ፣ ምን ችግር አለው አለቻት። እስኪ ነግረዋለሁ። ምን ነግረው ግን መሄጃ እንደሌለኝ ተስፋ እንደሌለኝ አድርጎ ሲያስብ ነው ያኔ ነግረዋለሁ። እያለቻ አልነበረም። ቱርካን ሌላ ነገር አቅዳለች። ከተወሰኑ ደቂቃዎች በኋላ እቤት መጣች። ሶመር እቤት እንደማይቆይ ነግሮ አልነበረም። እየመጣች እያለ በር ላይ ግን ተገጣጠመው። ከዛ ቱርካን ሳልቹ ግን ሰላም አለችው። ሶመርን እያየችው፣ ሶመር ምንም አላላትም ብቻ ይከፋል። ከዛ እሷ ትታቻ ወደ ውስጥ ገባች። ሳልቹ ጓደኛ ምን ያለቡ እንደቆሰለ ያውቃል። ናበቃ ቡና እንጠጣ ብሎት ከቤት ሳይርቆ እዛው ግቢ ሰሩ እያወሩ ነበረ። ቱርካን ወደ ውስጥ ገባች። አይ ላይ የተቀበለች ነበረ። ቱርካን እንዴት ነሽ ልጅሽ እንዴት ነው እያለች ነበረ። ደህና ነው ደህና ነው ቀስ ባያ ትላታለች። ወደ ውስጥ እየገባች ነበር። ቱርካን ኦዛርን ሰላም እያለችው አጠገቡ ተቀመጠች። ኔ ልጅ በዚህ ሰዓት ከቤት ወተሽትን ሄድሾ አላት። ችግር የለም ወንዛር አባታ አታስብ አታስብ። በእርግጥ እንደዚህ አይነት ሁኔታ ውስጠኝ ከዚህ በኋላ እዚህ መቀጠል ስለማልችል ነው እያለችው ነበረ። ከዛ እሱ ሶመር እኮ በጣም ይወድሻል አንቺም ተወጆ ያለሽ እያል አልነበረም። ልክ ነው ነው እንዋደዳለን። እሱማ ግን ሶመር በጣም አንድ የሚገርም ነገር ነገረኝ። ፍቅር ብቻ በቂ እንዳልሆነ እያለች ነበረም። ሩችሀን በጥንቃቄ ነበር የምታያት። ከዛ ቱርካን በዚ ስለዚህ በዚህና ተያያዥ ምክንያቶች ይሄ ነገር ትዳሩ እንዳበቃለት እየተናገረች ነው። ሶመር በውጭ በኩል ከሳቹ ጋር እያወራ ነው። ሶመር ቀጥሎ ሺ ምን ልታደርግ ነው እያለ ይጠይቀዋል። አላውቅም እንግዲህ እያለው ድንገት ሚኔ የደወለችለት ሚኔ የደውላ ኪራዝ በጣም ሊናፈካት ነው አለችው። እንዲህ እያለች በስልክ ስታወራውና ስትለማመጠው የሆነ እሱ እንዲመጣ የሆነ እንዲያዝንላት እንዲራራላት ምክንያቶችን በላይ በላይ ስትደራርር የታዘባት ኢንጊን ነበረ። ስልክ አውርታ ከጨረሰች በኋላ ሶመር እመጣለሁ ብሏታል። ደስ አላት። ከዛ ኢንጊን እኔ የምልሽ አሁን ሶመርን የጠራሽው ለአንቺ ብለሽ ነው ለልጅሽ ብለሽ ነው አላት። እንዲህ ለልጅ ብዬ እንጂ ለኪራዝ ብዬ ነው ምነ አለችው ግን፣ ቆይ አንቺ ማለት እንዴት ነው የእሱን ነገር ረስተሽዋል፣ ወይስ አሁንም ቢሆን ተስፋ ታደርጊያለሽ? አላት። ይሁል ኢንጊን፣ እኔ ከሶመር ጋር የተጣሉት በራሴ የሰተት ምክንያት ነው። ሰተቴን ደግሞ አስተካከላለሁ፣ በእርግጠኝነት እያለች ስትናገር፣ ስህተትሽን አስተካከለች ከሱ ጋር ለመቅጠም ታስቢያለሽ ማለት ነው አላት። ምን አማራጭ አለኝ? አለችው ሚኔ። ማለት የድሮን ነገር ረስተሽ እንደ አዲስ ወደፊት ለማሰብ ከፈለግሽ ግን እንደዚህ አይነቱ ነገር አይሆንም አላት ኢንጊን። ገና እየዳንኩኝ ነው፣ ገና ይቀረኛል ስትለው ነበረ። እሱ ግን ደስ አላለው ኢንጊን፣ እየከፋው ነበረ። ሚኔ አሁንም ለውጥ እያመጣች አይደለም። በሌላ በኩል ኤፍራን እናቱን ይዞ ይዞ እነ ሶመር ቤት መጣ። ወደ ውስጥ እየገቡ ነበረ። ኦዛርን ጠይቀው ተባብለው ገና ገብተው እንደተቀመጡ ድንገት አይላ መጣች። የሚጠጣ ምን ይምጣ አለች። ከዛ ኦዛር ቡና አምጪልኝ እያላን ነው። ከዛ በኋላ የፍራንና ስታያት ደነገጠች። ከዚህ ቀደም አይላን አርጋ ያሰበቻት የሩቻለ እህት ልጅ ነበረ እንዲህ ነበር እየሰማችው አሁን። ከዛ አይላን ስታያት አፍጣ ቀረች። ለምን እንደዛ የምትይኝ ወይዘሮ ቤድሪ ብላ ጠየቀቻት። አይላ ደንግጣ ምንም፣ አለባበስሽ ነው አለባበስሽ በጣም ገረመኝ ስትላን ነበር። ምን ይገርምሻል ይሄ የኔ ዩኒፎርም ነው ሁሌ መለብሰው ስትላን ነበር። እንዲህ አንቺ ቤት ሰራተኛ ነሽ እንዴ አለቻት። አሁን እንጂ ምን ይገርማል ስትላን ነበረ። ከዛ ቤድሪ መሳቅ ጀመረ ነበረች። ከዛ ልጇ ለምን ዋሸኝ ስትለው ነበረ። አይላ ይኸውልሽ፣ እኔ ያፈቅርሻለሁ መዋሸት አልፈለግኩም ነበረ እማያስ ገደደኝ ነው የዋሻውት ብሎ ተናገረ። ሩቻል መከላከል ጀመረች። ወይዘሮ ቤድሪ፣ ሁሉም ነገር እንደምታየው ነው። አይላ ማለት የዚህ ቤት የልብ ምት ነች። እሺ ለእኔ እጅና እግሬ ሁሉ ነገሬ ናት። እሷ ማለት ጎበዝ ሰራተኛ ናት። እሺ በራሷ በላባ ነው ደግሞ የምታገኘው ገንዘብ ገባሽ አይደል እንጂ፣ እንደማንም ፈሪ አይደለችም። ለምንድን ነው እንደዚህ የምታፍሩባት ቆይ እናንተ እያለች ሩቻል መጠየቅ ጀመረች። ቤድሪ እየተቆጣች ነበረ። ቀለበቱን ወሩሯ ላይ ሲጀመረ ይህን ነገር አትፈልገዋል ጎበዝ ልጅ አይላ ጎበዝ እያለች ስታደናንቃት ነበር አይላ በጣም ደስ አላት፣ ሩቻል ከሷ ጎን መቆሟ። ከዛም በኋላ ኤፍራን ጣልቃ ሊገባ ነበር፣ ዝም በላንተ ፈሪ ብላ ዝም እያሰኘችው ነው። እናትና ልጅ ተያይዘው እየወጡ ናቸው። እቺን አጭር ንሽ ትዕይንት የተመለከቱት የኮሮማን ቤተሰቦች አሁን ከዛ በኋላ ቱርካን በቃኔ ሊሄድ አለች። ይህ ነገር ካለቀ በኋላ ከዛ ኦዛር ሶመር ያደርስሽ እያላን ነው። እሷም ያለች ሶመርን ግን ወተው ወተውና አድረሳት እያለው ነበረም። ሶመር ሊሸኛት አብረው ተያይዘው እየወጡ ነበረ፣ እስከ ቤት እንዲያደርሳን ነበር የጠየቀው። ከዛ ሁለቱም በረጋ ከቆሙ በኋላ ቱርካን ልትነገሮ ጫፍጫፍ እያለች ነው። አንድ ጊዜ ሶመር ላናግረህ አለችው። ምንም ካንቺ መስማቱ ፈልገው ነገር የለም፣ ሁሉም ነገር አብቅቶለታል እያላን ነበረ። ዝም ብላ አየችው። ከዛም በኋላ ባልሸኘሽ ደስ ይለኛል አላት። አልፈልግም ታሸኘኝ እንድትሸኘኝም አልጠብቅም እያለችው ነበረ። መልካም መንገድ አላት። እሷም ዞረ ብላ መልካም ሕይወት አለችው። በዚህ መንገድ ትተው ስትሄድ፣ ሩቻል በርጋ ቆማ እያየችው ነበረ። ሩቻል የበለጠ ሰው ሶመር እንደዚህ ቱርካን ላይ መጨከኑ ድፍረትን እየሰጣት መጣ። ከዚህ በላይ ደግሞ በደንብ እንዲለያዩ ትልቅ ምክንያትና ሰበብ አግኝታለች። ማታ ላይ ሙስጠፋ አቤት እየመጣ ነው አባቱ ሊጠየቅ። አባቱን እያቀፈው ነበረ። ሶመራውን ከሙስጠፋ ጋር አይጣላ አሁን ሙስጠፋ ከአባቱ አጠገብ ተቀምጠዋል። አብረው እያወሩ እየተጫወቱ ነበረ። ከዛም በኋላ ይሄ ስለ ዳሪያ ጉዳይ ግን መጥፎ ነገር ሰምቻለሁ፣ ሙስጠፋ ምን እያሰብክን ያለው ልጅቷን ከቤተሰባ ጋር እንዴት ታጣላለ እያለው ነበረ። አባዬኔ እንግዲህ ምን ላርግ ታዲያ እሷን አፈቅራታለሁ፣ እንፋቀራለን። እንግዲህ እነሱ አንፈልግም ካሉ እንጋባለን እያለ መናገር ጀመረ። በሌላ በኩል ቱርካን ቤት ውስጥ ናት። ድንገት በር ተንኳኳ። ማን የመጣው ብላ ደንግጣ በሩን ስትከፍተው የመጣችው ሩችሀን ነበረች። በሩን ከፈተችው። ሩቻል፣ መግባት ይችላለሁ እያለች ፈቀደችላት፣ ገባች። ሩቻል ገና ከመግባቷ የቤቱን መሬት፣ ግድግዳ፣ ጣሪያ እየተመለከተች ስትታዘብ ነበረም። ከዛ ደግሞ ወደ ውስጥ በደንብ ገባች። ጠባብ፣ ጨለማ፣ ብርድ ያለበት ቤት የሚገረው ነው። ብራቮ፣ የሚመጥንሽን ነገር አግኝተሻል፣ የእውነት ጥሩ ነው ስትል አልነበረም። ከዛ ቱርካናውንም ቢሆን ታክሳት ዝም ብላ ትያታለች። እሺ፣ ልትኝ የመጣሹ መቼ ሴናር ለማ መናገር የምፈልጊው ነገር ካለ ተናገሪና ሂጂ አለቻት። ልትቀመጣለች ና በእጇ ወንበሩ ነካቸው። አቧሯ እንዳሉ ለማስመሰል ችግር የለም ለመቀመጣለው እቀመጣለው። እሺ ታዲያ በመጨረሻ በጣም የሚመጥንሽን ነገር አገኘሽ ማለት ነው፣ አለቻት ከዛም። ባላሷ እንግዲህ አንዳንድ ጊዜ ውድ ነገር በማይሆኑ ሰዎች እጅ ሲገባ እንደረካሽ ይቆጠራል። ይሄን አባባል ታውቂያለሽ ብላ ጠይቀቻት የኔ ልጅ ይኸውልሽ፣ አንቺ ውድ ምናን ሆነሽ አለም ራስሽ እንደ ዳይመ እንዳታስበ እኛ ለአንቺ ከሚገባሽ በላይ ትኩረት ሰጠንሽ። ለዛ እኮ ነው እያለቻን ነበረ። እሽ ዞሮች አልምን ልትናገር ይፈልገሽ ነው እያለቻን ነበር። ጥሩ እንግዲህ፣ እስካሁን ድረስ ተከብረሽ ተወደሽ ስትኖር የነበር አንቺ ግን ይህ ክብር በዛብሽ። ምስጋና ቢስ ስለሆንሽ ችግር የለም። ከልጅ ወጥቶጫለሽ ከዚህ በኋላ አንቺን አለ ለማመጣብ ስትራ ነበረ። አዎ እኔም ትዕግስት ነበረ ትዕግስት ያልቆ አልቆ እዚህ ደረጃ ተደርሻለሁ ወይዘሮ ቻላ፣ ይህን ነገር አሰበይበት ያረኩት ነገር አታስመስዩ። ነገር ግን ሶመር የሚኒን አልጋ ላሲ አልቻልኩም በቃ ስትል አልነበረም። ከዚህ በላይ ብትዘጋጅበት ኑሩ ከዚህ በበለጠ ጥሩ ህይወት ልትኖር እንደምትችል ነገረቻት። ምን ነው አንቺ በጣም ማለት እን ሶመር አንዴ ሁለቴ ሶስቴም ሊሳሳት ይችላል። ግን ለትዳርሽ ብለሽ ነገር ታክሰሽኮ ማለፍ ትቺ ነበረ። ምድሮ ሶመር እንደማታቂ የምትወኘው ሶመር በድሮ ህይወቱም እንደዚህ ነበረ። ትገርም ያለሽ። ብቻ ለማንኛውም ብላ ከቦርሳ ውስጥ የሆነ ደብዳቤ ነገር አወጣችና ወረወረችላት። ስትወረውረላት ቱርካን ከተቀመጠ ጀበት ተነሳች ይዛው። እኔ ከአንቺ ምንም ነገር አልፈልግም ስትል አልነበረ ረሄ ገንዘብ ድጋፍ ምናምን ነገር አይደለም። አሁኑ ነው የፍቺ ማመለከቻ እንድታስገብ ይፈልጋለሁ። ለጠበቀ ስጩ። ከልጅ የራስ ላይ ውረጂ። የእኛን ስም ተሸክመሽ አታዋርጂ አንፈልግም ብላት ሄደች። ሩቻል ቤት እየገባች ነው። ቤት እየገባች አይላ ብሩን እየከፈተችላት ድምፅ የምትሰማው ሙስጠፋና ኦዛር እያወሩ ነበረ ስለ ዳርያ። ከዛ በኋላ ሩቻል ወደ ውስጥ ገባች። ሰላም አለቻቸው። ሙስጠፋ ወይዘሮ ሩቻል እንኳን እንደናመጣሽ እያላን ነበረ ሰላም አላት። እሷ አለችው ተቀመጡ። ከዛም በኋላ ሩቻልን ማመስገን ጀመረ። ሩቻል ታስሮ እያለ ነፃ እንዳረገችው እያሞገሰ ሲያስረዳ ኦዛር ይሄን አያቅም ጠየቀ። ከዛ ነገሩት እንዴት ክስተት ታስሮ እንደነበርና አውዛርን ጎርታል በሚል ጥርጣሬ ምክንያት፣ አሁን ግን ሩቻል እንዴት ነጻ እንዳወጣቸው ተናገረ። እሷን እያመሰገናን ነበረ። ከዛ ስለ ዳሪያ ጉዳይ ማውራት ጀመሩ። ሩቻል እሱን እንደ እናት ሆና ተመክረው ጀመረ። ዳሪያን ወደ ቤተሰቦቿ መለሳት እያለችው ነበረ። ሙስጠፋ ሲጀመር በዳሪያ ምክንያት ከእናቱ ጋር እንደተጣላ ታውቃለች። እሷ አላማዋ ይህ ነው፣ ሁለቱ በደንብ እንዲጣሉ ማድረግ። ከዛ አሁን የእናትነት ሚናዋን እየተጫወተች ነበረ። ሙስጠፋ ይለ ትንሽ የነገር ጋብ ይበል፣ ተረጋጉ። እሺ ሳድቅና ነስሪ አንተ እንደምታስባቸው ምቀኛ ሰዎች አለ ነው? አዎ ወደፊት እኮ ታገባለህ፣ ትወልዳለህ፣ ሴተች ትወልዳለህ ይሄዳለ ከዛ የሆነ ወንድ መጥቶ ልጅን ያላንተ ፍቃድ እጇን ይዞ ሲሄድብህ ምን አይነት ስሜት እንደሚሰማ ትደርስበታለህ ግን ለአሁኑ ነገሩ ይረጋጋ አንተ ወደ ቤተሰቦቿ ቤት መልሳት ከዛም በኋላ እኛ ሄደን በባላችን መሰረት እሷን እንጠይቃለን ችግር የለም ከፈለግ እኔ ሰርጉ እንደግሳለሁ ሁሉን ነገር እናያዘጋጃለሁ አለችው በጣም ደስ አለው በጣም ተደሰተሩ ቻለ እያመሰገናን ነበረ ዛሬሉ ቻል እንዴት ነው ማርማር የሚል ነገር የምታወራው እያለ እያደነቃን ነበር በአንዴ ከእሷ ጋር እየተግባባ ነበረ ቱርካን ቤት ውስጥ ናት ከዛም በኋላ ለሶመር ቴክስት ታረገችለት ስታረግለት ሚኔ ነበረች ቴክስት የምታረጋ ታብ ተሰብራ ከዛ ማርገዟን ተናገረች። ሚኔ ደነገጠች። መቼም ቢሆን ከሶመር ጋር በቃ ላለጣመር ነው ወይ ብላ አሰበች። ቴክስቱን አጠፋቸው። ሶመር ኪራዝን ይዟት እየመጣ ነው። ሚኔ መጣኝ ብላ ስልክ እየደዋወለች ነበረ። ኪራዝ ትንሽ ትኩሳት ስላላት ሆስፒታል ይዟት እየመጡ ነበረ። በር ላይ በርካታ ጋዜጠኞች የከበባቸው። ጋዜጠኞቹ ከቱርካን ጋር እንዴት ናችሁ ብለው እየጠየቁት፣ እሱ በድፍረን ነበረ። ከቱርካን ጋር መንገዳችን ተለያይተዋል፣ ተለያይተናል ብሎ ተናገረ። ይህን እያለ ሚኔ ባይኗ ምልክት አሪፍ ብላቸው ሄደች። በሌላ በኩል ሩችሀን በጠዋት ቤት እየመጣች ነው። ነስሪን ጋር ይዛት የመጣችው ዳሪያን ነበረ። ዳሪ ወደ ቤተሰቦቿ ቤት ተመለሰች። ቱርካን ምን እየሆነ እንዳለ አታውቅም። ስራ ቦታ መታለች። ከዛ ስራ ቦታ መታ አንድ ላይ እየወሩ ስራ ሊጀምሩ ነበረ። ድንጋት ጋዜጣ አየች። ጋዜጣ ላይ የሚለው ሶመር እና ቱርካን እንደተለያዩ ነበረ። ሶመር ደግሞ ኪራዝን በእጁ አቅፎ ሚኔን አጠገቡ አርጓን ነበረ። ይህን ነገር በጋዜጣ ላይ ስትመለከት በጣም ነበር የጎዳት።